እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ እሱን ውሳኔ ግን ደ እይታ ነስቶ ጨለሙ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ውድ እንዴት ከረማችሁ? ያው ጠፍተናል እንዴ? አራት ቀን መስቀል ሆኖ ነው ቪዲዮ ለቀናል ነው፣ ግን ያው እንዳንሳለቻችሁ ብለን ነው። እና እንዴት ናችሁ? እኛ ሰላም ነን አልሀምድሊላሂ። እና ዛሬ በአዲስ ቪዲዮ መጥቻለሁ፣ በአዲስ ፕራንክ ማለት ነው። ባለፈው እንታችኋል ኤብሮም ነበር ፕራንክ ያደረገኝ ሚዜላው ነው ነው፣ አሪፍ ነው። አጋጣሚ ሆኖ ጓደኛው ላይ ያገባ ነበርና ያንን ተጠቅሞ ነው። በነገራችን ላይ የአገባ የሚዘጋጅ ጓደኛ አለ በዛ ምክንያት እና ሚዜ የሆናለሁ ብሎ ጥበሳሪ ነገረኝ ማለት ነው። እና በጣም ነበር የሚያስጠላው፣ አናዱ ነበር ምክንያቱ፣ ጣም ዞር ብሎ ነበረ ከቤት እንደወጣ ነበረ። እሺ የሆነ ሆኗል። አሁን ደግሞ አዲስ ፕራንክ ካዘጋጅበት አለሁ። በጣም ነው የሚያናድገው፣ እሱን እርግጠኛ ነኝ ማለት ነው እንደሚንጨረድ። እና በመጀመሪያ ላይክ እያደረጋችሁ ጀምሮ ላይክ የለውም። ቪዲዮአችን ላይክ እያደረጋችሁ ሌሎች ጋር እንድደርስ አድርጉልን ማለት ነው እና ቀጥታ ወደ ፕራንክ አይዲያ እሄዳለሁ። ነግራችኋለሁ። ያው ባለቤቴ፣ ያው ብሮ እንደሚታወቀው ብዙ ጊዜ ገጠር ነው የሚሰራው እና ገጠር ነው የሚሰራው። ገጠር ደግሞ ሲሰራ ብዙ ጊዜ ይቆያል፣ ማለት አመት፣ ከዛም በላይ ሊቆይ ይችላል። ስድስት ወር፣ ሰባት ወር ከዛም በላይ እና እኔ ደግሞ ስራዬ እዚሁ ከተማ ነው። ብዙ ጊዜ ቅርብ ቦታ ነው ስራ ቦታ። እኔ እና እሱ እስከሚመጣ ድረስ እኔ አልሄድም፣ እረፍት ምናምን አልወጣም፣ አልስም። እሱ ነው የምጠብቀው። ልክ እሱ ሲመጣ በአመት መጣ፣ በቃ ከዛም በላይ ቆየ፣ ከዛም በታይ እና ኤፕሮል አሁን የማናድደው ማለት ነው። በቃ እኔ ሰልችቶኛል ማለት አንተ ገጠር ብዙ ጊዜ ትቆያለህ፣ ገጠር ሂደህ እኔ ደግሞ እዚሁ ከተማ ተቀምጬ በቃ ማለት እኔ አልመጣም እረፍት፣ አንተም አትመጣም ቶሎ እና ገጠር የሚሰራው እንዲ በጣም ማለት በቃ ሰልችቶኛል አስጠልቶኛል። እኔ የምፈልገው በዚህ ያለ በቃ እዚሁ ከተማው ያለ እለዋለሁ ማለት እዚሁ ከተማ የሚሰራ በተለይ ቃማ ያለው ቢሆን ምናምን፣ እንደዛ ብዬ በቀሪ ነው ምንሆነ በቃ ውጥ ነው የማደርገው። የምር በቃ አንድሬ ማለት ነው በቃ ከተማ ገጠር ሂደህ አትመጣም አመት ምናምን የምቆየው በጣም ትቆያለህ። ትቆያለሁ ከዛም በላይ ሊቆይ ይችላል። ነገራቸዋለሁ በነገራችን ላይ የሆነ ድምፅ ጫጫታ ምናምን ያለ ውጭ ላይ እንግዳ ምናምን ስላለን ይቅርታ። እና እንደዛ ብዬ ነው የምቀውጠው። በቃ እኚህ ከተማ የሚሰራ ወንድ ነው የምፈልገው። ወይ ይርቃሉ፣ ራሱ ያሳፍራልሽ። እና ገጠር የሚሰራ ወንድ አልፈልግም። ከተማ ያለው ወንድ ነው የምፈልገው። በተለይ ቃማ ያለው ወንድ ነው የምፈልገው። ይህ ነው የምቀውጠው። ግን የምር አሁን ቀጥታ ተጠይቀል ባኝ ማለት እኔ ብዬሽ አላውቅም፣ እንደዚህ አይነት ነገር በመሰረቱ የከተማ የሚሰራ ያልወደ ሲጀመር ና ማለት እኔ የምፈልገው ደዝብ እንዴ ባል ያለ ነው። ግን ያው ለፕራንክ እስከሆነ ድረስ ምንም ማድረግ አልችልም። በቃ እኔ ከተማ መስራት አለብህ። ደግሞ ሰው ብዙ ጊዜ ብዙ አመት ሆኖናል እዚህ ሀገር ላይ ከተማ ስራ አግኝቶ ማያቀን ይፈልጋል። ብዙ ጊዜ መራራቅም አንፈልግም፣ ግን ደግሞ ግዴታ ነው ያው ሳንወድ በግዳችን ነው የምንራራቀው፣ ራራቀው እንጂ ሱወዱ አይደለም። ያኔ እንደሚያበሳጭ እርግጠኛ ስለሆንኩ ነው ይሄንን አይዲያ ያመጣሁት። በጣም ነው የሚያናድድ፣ እርግጠኛ ነው። ማለት ወደ እስከመማታት ድረስ ሊደርስ ይችላል። አላውቅም ሊያኮርጠኝም ይችላል። እንግዲህ አላውቅም እንዴት እንደሆነ እና ቀጥታ አሁን ወደ ፕራንክ ነው የሚሄደው። ያው የውጭ ነው እንግዲህ ያኛ ነው፣ ጠራው ያለው እህ ተታሪክ ወይኔ፣ ሰው ጋ ነው ደግሞ በጣም ያስፈራው፣ በቃ ቆይኔ እኔ የመጀመሪያ ካሜራውን እዚህ ዶላ አባለ ከዶላ ግን ይቅርታ አልጋ አገቢ ያደረኩት ከወደ ማዶ ዶላ አባለና ከዶላ ውስጥ ለማስገባት ነው ማለት ስለሆነ፣ ስልኩን ዶላ ውስጥ አደርገውና ከዛ እንትንለዋለሁ ማለት ነው። ቆይ

ገጠር ይሄድና ከተማ ቁጥር ገጠር እፈልጋለሁ መሆነሽ ነው። እንደውም ገጠር ያህል ነበር ደግሞ ባለፈው የተፈጠረውን አይተሻ። እንደዚህ ከተማ የሚያስችልኝ አይመስለኝም። ባለፈው ከተያዝኩልሽ ማለት የአሁኑ ይመስለኛል።

ወንድ ያኔ ወደ ገጠር ነው ፈቀይ ይደብራል። ከተማ የሚኖረው እንድካልሽ እንደዛ ነው። ምክንያቱም ከተማ የሚኖረው እንዳልኩት ከተማ የሚሰራ ነው።

ነው ነው ገጠሪ ገጠሩ እንዳልፈልግም ምናምን ከተማው እንደዚህ ምናምን ባወር ባወር ነው ታዲያ። ሰላም አንዴ ምስክር ነው